ሰላም፣ ጤና ይስጠልኝ። የዶክተር ዮናስ ቤተሰቦች እንደምናላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። ዛሬ የሮዝመሪ ቅጠል ጥቅምን እነግራቸዋለሁ። በተለይ በሀገራችን፣ የጥብስ ቅጠል የስጎ ቅጠል እየተባለ እንደዚህ ይታወቃል። ብዙ ጊዜ ለምግብ ማጣፈጫነት እንደ ቅመም ነው በእኛ ሀገር በተለይ የሚታወቀውን። ነገር ግን ሮዝመሪ የምግብን ከማጣፈጥ ባለፈ፣ እንደ ቅመምነት ከማገልገል ባለፈ ለሰውነታችን በጣም በርካታ ጠቀሜታ ይሰጣል። ከበርካታ የሰውነት ክፍሎቻችን ጋር ተያይዞ በጣም በጣም በጣም ትልቅ ጥቅም አለው። ታዲያ ዛሬ እስቲ የጥብስ ቅጠል ወይንም የሮዝመሪ ቅጠል ለየትኛው የሰውነት ክፍላችን ምን አይነት ጠቀሜታን ይሰጠናል፣ እንዴት ብንጠቀመው መልካም ነው የሚሉትን ነገሮች ሁሉ አያይዤ በዚህ ቪዲዮ ነግራችኋለሁ። አብራችሁ ይንቆዩ። ዶክተር ዮናስ ናይል ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ይሄ የሮዝመሪ ቅጠል ውስጥ በጣም ከፍተኛ አንቲኦክሲደንት እናገኛለን። በተለይ ሮዝመሪ ውስጥ የምናገኘው አንቲኦክሲደንት ለሶስት ነገሮች በዋናነት ጥቅም አለው። አንደኛ ከዚህ ከደም ጋር ተያይዘው ለሚመጡ ችግሮች፣ ለምሳሌ የታይፕቱ የስኳር ህመም፣ የልብ ህመም፣ የደም ግፊት ህመም፣ ከዛም ባለፈ ከካንሰር ጋር በተያያዘ እጅግ በጣም ትልቅ ጥቅም አለው። አንደኛው በተለይ በተለይ ለታይፕቱ የስኳር ህመም እንዳትጋለጡ የማድረግ እድሉ በጣም ሰፊ ነው። ለልብ ህመም እንዳትጋለጡ በተለይ በሰውነታችሁ ስር የደም ስርጭታችሁ ጤናማ እንዲሆን በማድረግ የልባችሁ መስሎች እንዳይጠቡ ሰፋ ብለው በጤናማ መንገድ ደምን ማሰራጨት እንዲችሉ በማድረግ ከዚህ ከልብ ጋር ተያይዞ ትልቅ ጥቅም አለው። ካንሰር ሴልንም እንደዚሁ ሰውነታችሁ ላይ እንዳይነቃቃ በማድረግ ለተለያዩ የካንሰር አይነቶች የመጋለጥ እድልን ይቀንሳል። እሱ ብቻ ሳይሆን ስትሮክንም ይከላከላል። በተለይ በአሁኑ ሰዓት ላይ ስትሮክ በጣም እየተስፋፋ መጥቷል። በርካታ ወገኖቻችንም በስትሮክ ህይወታቸውን ሲያጡ እናስተውላለን። ታዲያ ስትሮክን እንደዚህ አይነት ጤናማ የሆኑ ነገሮች ስትሮክን የሚከላከሉ ምግቦችን፣ መጠጦችን እንደዚህ አይነት ነገሮችን በመውሰድ አስቀድማችሁ መከላከል ያስፈልጋል። ይሄ የሮዝመሪ ቅጠል ከስትሮክ ጋር ተያይዞ ትልቅ ጥቅም አለው። ከዛ ባለፈ በነገራችን ላይ ስኳር ለመቀነስም ይረዳል። በተለይ በየጊዜው የስኳር ሰጠናችሁ ከፍ ዝቅ እያለ በተለይ የጨመረ የምትቸገሩ ሰዎች ሮዝመሪን ብትጠቀሙ ስኳራችሁ ይሄ ከፍተኛ ስኳር እንዲቀንስ እና ጤናማ የስኳር መጠን ላይ እንድትሆኑ ያደርጋል ማለት ነው። ሌላው ከዚህ ከስነ አእምሮ ጋር በተያያዘ በተለይ ከአይምሮ ጤና ጋር ተያይዞ የሮዝመሪ ቅጠል ትልቅ ጥቅም አለው። ይሄ እንደ ድብርት፣ ድባቴ፣ ጭንቀት፣ ስትረስ እንደዚህ አይነት ነገሮችን በከፍተኛ ሁኔታ ያርቃል። ይሄ ከሙድ ጋር ጋርም ተያይዞ ትልቅ እገዛ ያደርጋል። ለምሳሌ በጣም ድብርቱ ስትገቡ ሲጫጫናችሁ፣ ሮዝመሪን ብትጠቀሙ ይሄ ንቁ እንድትሆኑ ከነበራችሁበት የድብርት አይነት ስሜት ውስጥ እንድትወጡ ያደርጋል። ስትረስንም በከፍተኛ ሁኔታ ይቀንሳል። ሰውነት ላይ ስትረስ ይሄ የስትረስ ሆርሞን እንዳይጨምር በማድረግ ከነበራችሁበት ጭንቀት፣ እንደዚህ አይነት ውጥረት ውስጥ እንድትወጡ እና የተረጋጋ አይምሮ ውስጥ የተረጋጋ ሙድ ውስጥ እንድትሆኑ ይረዳል ማለት ነው። ሌላው ከዚህ ከክብደት መቀ ከነስ ጋር ተያይዞም እንደዚሁ ትልቅ ጠቀሜታ አለው። በተለይ በተለይ አሁን ቦርጭ ያስቸገራችሁ ሰዎች ከፍተኛ ውፍረት ያስቸገራችሁ ቦዲ ማስ ኢንዴክሳችሁ ጤናማ ያልሆነ ሰዎች ይሄ ሮዝመሪን በተለያየ መንገድ ብትጠቀሙ በተለይ ሆር ላይ የተከማቸ ስብ በቀላሉ እንዲጠፋ ያደርጋል። የተለያየ ቦታ የተከማቸ የስብ ክምችት፣ የውሃ ክምችት ከሰውነታችሁ ላይ እንዲቀንስ በማድረግ የተስተካከለ አቋም እንዲኖራችሁም ያደርጋል። ቦርጭን፣ ውፍረትን ስትቀንሱ አቋማችሁ እንዲስተካከል ብቻ ሳይሆን ደግሞ ከሱም ጋር ተያይዘው የሚመጡ ህመሞችን እንደዚሁ ትከላከላላችሁ ማለት ነው። አላስፈላጊ ስብ ሰውነት ላይ ሲከማች ለልብ፣ ለግፊት፣ ለስኳር፣ ለተለያዩ ህመሞች ይዳረጋል። ስለዚህ ስብን ስታቃጥሉ፣ ክብደትን ስታስተካክሉ በተዘዋዋሪነት ጤናችሁንም ትጠብቃላችሁ ማለት ነው። ሌላኛው ለዓይን ጤንነት፣ በነገራችን ላይ ለዓይን ጤና በተለይ በተለይ ደግሞ ከእርጅና ጋር ተያይዞ የሚመጣ የእይታ መዳከምን ሮዝመሪ በከፍተኛ ሁኔታ ይከላከላል። በተለይ እድሜያችሁ እየጨመረ ሲሄድ ሮዝመሪን በተለያየ መንገድ ብትጠቀሙ ከዚህ ከእድሜ መጨመር ጋር ተያይዞ የሚመጣ የዓይን ድክመትን በከፍተኛ ሁኔታ ይከላከልላችኋል። የአይናችሁ መስሎች ጤናማ እንዲሆኑ የማድረግ ስራን በከፍተኛ ሁኔታ ይሰራል። እሱ ብቻ ሳይሆን ሌላ ከዚህ ከአልዛይመርም ጋር ተያይዞ እንደዚሁ በነገራችን ላይ ትልቅ ጥቅም አለው። አልዛይመር ወይንም የመርሳት መምን በከፍተኛ ሁኔታ ልትከላከሉበት ትችላላችሁ። ሌላው የሆድ ድርቀትን ይከላከላል። በነገራችን ላይ ሮዝመሪ ከዚህ ከአንጀት ከሆድቃ ጤና ጋር ተያይዞ በጣም ትልቅ ጥቅም አለው። በተለይ በተለይ የሆድ ድርቀት የሚያስቸግራችሁ ሰዎች ሮዝመሪን ብትጠቀሙ አንጀትን የማለስለስ በአጠቃላይ ከሆድቃ ከአንጀት ጤና ጋር ተያይዞ በጣም ትልቅ ጠቀሜታ ስለሚሰራላችሁ ይሄ የሆድ ድርቀትን በከፍተኛ ሁኔታ መከላከል ትችላላችሁ። ሌላኛው ከአጥንት ከዚህ ከመገጣጠሚያ ሕመሞች ጋር ተያይዞ በተለይ በተለይ የመገጣጠሚያ ሕመም ካለባችሁ ሮዝመሪ በጣም ትልቅ ጠቀሜታ አለው። ይሄ መገጣጠሚያ አካባቢ የሚፈጠሩ ሕመሞችን የማስታገስ አቅም አለው። ከአጥንት ጋር የተያያዙ ችግሮች እንዳይመጣባችሁ የአጥንት መሳሳት፣ ይሄ ከአጥንት ጋር የተያያዙ የተለያዩ ችግሮች እንዳይፈጠሩ አጥንታችሁ ጤናማ ጠንካራ እንዲሆን የመገጣጠሚያ ክፍሎቻችሁ ጤና ቡናማ እንዲሆኑ ህመምም ካለ ይህን ህመም የማስታገስ ስራን ሮዝመሪ እጅግ በጣም በከፍተኛ ሁኔታ ይሰራላችኋል። ለዚሁም ግልጋሎት እንደዚሁ ሮዝመሪን መጠቀም ትችላላችሁ። ሌላኛው እና በተለይ አሁን ላይ እየታወቀ የመጣው ከዚህ ከጸጉር ጤና ከጸጉር እድገት ጋር ተያይዞ ነው። እንደምታውቁት በተለይ በአሁኑ ሰዓት ላይ የሮዝመሪ ቅባት የሮዝመሪ ቅጠሉ እንደዚሁ ለጸጉር እድገት ጥሩ ነው እየተባለ አሁን ላይ በደንብ እየታወቀ በቅባት መልክም እየተዘጋጀ እየመጣ ነው። እውነት ነው፣ ሮዝመሪ ከዚህ ከጸጉር እድገት ጋር ተያይዞ በጣም ትልቅ ጥቅም አለው። አንደኛ ነገር ጸጉራችሁ እየሳሳ ከሆነ እየተሰባበረ፣ እየተነቃቀለ፣ እየሸሸ እንደዚህ ካስቸገራችሁ ሮዝመሪን ብትጠቀሙ፣ ሮዝመሪ በሁለት አይነት መንገድ አንደኛ ነገር ኖርማል ተዘጋጅተው የሚሸጡ የሮዝመሪ ቅባቶች አሉ። እሱን ገዝታችሁ ብትጠቀሙ ይረዳችኋል። እንደገና ደግሞ የሮዝመሪ ቅጠሉን ቤት ካላችሁ ቅባት ጋር አንድ ላይ አድርጋችሁ አፍልታችሁ ታበርዱና አጥልላ አስቀምጣችሁ መጠቀም ትችላላችሁ። በእነዚህ አይነት መንገድ ብትጠቀሙ ለጸጉር እድገት ይሄ ለሚሰባበር ለሚሳሳ፣ ለእንደዚህ አይነት ጸጉር ትልቅ እገዛን ይሰጣል። በአጠቃላይ እንግዲህ እነዚህ አሁን ያየናቸው የሮዝመሪ ጠቀሜታ ነው። እንዴት እንጠቀመው? ይህ አሁን ከላይ ያየናቸውን ሁሉ ጥቅሞች ለማግኘት እንዴት ነው መጠቀም ያለብን? አሁን ሮዝመሪን በተለያየ መንገድ፣ አንደኛ ነገር የሮዝመሪ ቅጠልን አድርቃችሁ ፈጭታችሁ ልክ እንደ ቅመም ምግቦች ውስጥ እየጨመራችሁ መጠቀም ትችላላችሁ። ከዛ ባለፈ የሮዝመሪ ሻይ እንደዚሁ፣ የእርጥቡን የሮዝመሪ ቅጠል አፍልታችሁ በሻይ መልክ መውሰድ ትችላላችሁ። በሻይ መልክ ስትወስዱ የስኳር ህመ ከሌለባችሁ ንጹህ ማር ካለ አንድ ማንካ ንጹህ ማር እየጨመራችሁ አንድ የሻይ ማንካ ማር እየጨመራችሁ በሻይ መልክ እንደዚሁ መውሰድ ትችላላችሁ። ስለዚህ ሮዝመሪ እነዚህን ግልጋሎቶች ይሰጠናል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው ለቤት አዲስ የሆናቸውም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ